እላችሁ ላይ ንጉስ ነኝ ያለው የተኛ ነገ ዛሬ ይናዳል። የጨከንክብት ጌታ በሉት አሳልፎ አይሰጥም በሉት ለአውሬ አይሰጥም በሉት ለአጋንንት አይሰጥም በሉት ለሞት አይሰጥም በሉት ለመርገም አይሰጥም በሉት ለጉስቁልና አይሰጥም በሉት ያሻግረኛል ያልክ አምላክ አሻግሮ ያሳየኛል የዝጋብር ሙላት ከሞላቢ እኮ ጥይት ተኮሱበት አይመታው ክላሽ እንደዚህ አድርጎ ሲተኮሱብ ጥይት አይተፋው በዚህ አይን እኮ አይታችሁ አይደለም እንዴ በእናት ዘመን ላይ አላያችሁ እንደ ካትሪን ኩልማን በነበረች ጊዜ ሆሊ ስፒሪት ከተማ ሼክ ሲያደርግ ፍርድ በዚህ አይን ያዩ ሰዎች አይደል እንዴ አልኩ ሰዎች እንደሞቱ ሰው ሲሆን ይህ ነገር ኮንፊዥ አደገኛል። የጣልኩ ሶስት ነው፣ እኔ ግን እያየው አለሁ። አይኔ ነው ወይ ልክ ናቸው አሉ እግዚአብሔር እንደዚህ ይለኛል እላችሁ ለንጉስ ነኝ ያለው የትኛ ነገር ዛሬ ይናዳል። ይሄ ምልክት ለማን እንደሆነ አላውቅም። በሽታ ቢሆን ንጉስ ነኝ ያለው መርገም ቢሆን ንጉሥ ነኝ ያለው፣ የዘር ማንዘር ከርስ ቢሆን ንጉሥ ነኝ ያለው፣ ጨለማ ቢሆን ንጉሥ ነኝ ያለው፣ ጉስቁና ቢሆን ንጉሥ ነኝ ያለው። ዛሬ ስናጋ ስለቃ ያለው፣ ወንበሩ ስለቃ ያለው፣ አድራሻ ስለቅያ ያለው፣ ጨካኝ የሆን ክበት ጌታ አይጥልም በሉት። የጨከን ክብት ጌታ በሉት፣ አሳልፎ አይሰጥም በሉት፣ ለአውሬያ አይሰጥም በሉት፣ ለአጋንንት አይሰጥም በሉት ለሞት አይሰጥም በሉት። ለመርገም አይሰጥም በሉት። ለጉስቁልና አይሰጥም በሉት። ያሻግረኛል ያልከ አምላክ አሻግሮ ያሳየኛል። ይፈወሰኛል ያልከ አምላክ ፈውሶ ያሳያል። ቀንበር ይሰብራል ያልከ አምላክ ቀንበርም ሰብሮ ያሳያል። በደም ስሙ በዛ ወይ። በዚህ ዘመን የሚጨከነት ወልድ ነው ጌታ የሚፈልገው ዛሬ ነገሮቹ ሊጎል ይችላል። ዛሬ ጠላቶች ሊበዙ ይችላሉ። ዛሬ ከሳሾች ሊበዙ ይችላሉ። ነገ ግን ይንበረክካሉ። ነገ ግን ይገዛሉ። ይሄ ኃይል ቀንበር ይሰብራል። ይሄ ኃይል ከሰዎች ጋር ያገናኛል። ይሄ ኃይል በር ይሆናል። ክርስትና ማለት መጨከን ነው። እንደ ሲድራቅ እንደ ሚሳቅ እንደ ጨከኑ። ሌላ ነገር አንሰግድም አሉ። ለሌላ ነገር እጅ አንሰጥም አሉ። እኛን ያመነ ኢየሱስ ብቅ ነው። ለወንጌል የሚጨክን ትውልድ ነው ጌታ የሚፈልገው። ባመነበት እውነት የማይመቻመች፣ ባመነበት እውነት አምኖ የሚከተል ከዛ ባመነበት እውነት ጨክኖ የሚሄድ ሰው ነው ጌታ የሚፈልገው። እኔ የወንጌል ኃይል የሚታጠቅ ትውልድ አለው። የወንጌል ኃይል ታጠቃችሁ ወደ ሰሜን ሴትዶ ያለው ወደ ምስራቅ ስትዱ አያለሁ። ወደ ምዕራብ ስትዱ አያለሁ። ወደ ደቡብ ስትዱ አያለሁ። የወንጌል ኃይል የታጠቀ ትውልድ አለሁ። ከአፉ እሳት የሚወጣ ኔሽን ያለው የሚናገው ነገር እዝጋብር አብረው የሚፈጸሙ ትውልድ አለ። ኃይል የእዝጋብር ቃል ነው። የወንጌል እሳት ከደረሳችሁ፣ ክርስቶስ መንፈሳችሁን ስጋችሁ ከቆጣጠረው፣ በዚህ ሙላት ውስጥ ከገባችሁ፣ የምትሄዱበት ቦታ ሁሉ መንገድ ነው። ይሄ ሰው እሱ ሰዎች ጨከኑ። ዘንድሮ ዝጋብሔር ለዝጋብሔር መንግስት የሚጨከን ሰው ነው የሚፈልገው፣ ጨካኝቱ፣ በምንም ነገር የማይሸወድ ትውልድ። ይሄ ሰዎች እኮ ስልጣን አላቸው በንጉሱ ግዛት ላይ ስልጣን ያሉ ሰዎች ናቸው። ከዛስ የሆነ ስዕል ነገር መጣና ንጉስ አዘዋል። ማንም ሰው በዚህ አውራጃ ውስጥ ያላችሁ በዚህ ስዕል ካልሰገዳችሁ የሚነዶ የእቶን እሳት ውስጥ ትገባላችሁ የሚል ትእዛዝ ጠዋት ወጣ። ማን ሰሙ? ሲድራቅ ሚሳቅ አብደናጎ ሰሙ። ይሄ ነገር ከሚናመልኩ አምላኬ ጋራ ያጣላላሉ በንጉስ አውራጃ ውስጥ ያሉ ትእዛዝ ውስጥ ያሉ አገር ሁሉ ተቀብሏል። ምሳሌ ነገራቸው። ኢትዮጵያ ከዚህም በፊት በንጉስ አገዛዝ ነው የሚገዛ። ንጉሥ ያዘዘው ትእዛዝ ኢትዮጵያ ሁሉ ተቀብሏለች። ሶስት ሰዎች ግን አንቀበልም አሉ። አገር የተቀበለው ትእዛዝ ሶስት ሰዎች እኛ አንቀበልም አሉ። በእንጨት አንሰግድም፣ በወርቅ ምስል አንሰግድም፣ ለሲሎች አንሰግድም ኖ አሉ። እንደገና ወሬ ማን ጋ ደረሰ? ንጉስ ጋር። በአንተ ግዛት ውስጥ ያሉ አመራር ውስጥ ያሉ ሶስቱ ሰዎች አንተ ያዘህ ትእዛዝ አንቀበሉም አሉ ብሎ ለንጉሥ ነገሩ። ንጉሥ ደግሞ እንደገና ምን አድርጋቸው? ንጉሥ ከራሳቸው አፍ ሊሰማ ብላችሁ ጠራቸው። እንደዚህ ብሎ የሚወራ ወሬ ነበረ። ይሄ ወሬ ከእናንተ ነው ወይ ከሌላ ሰው የሰማ ውሸት ነው? ሲሉ እኛ ነው አለን አሉ። ምንድን ነው ያምናችሁን ያምንን አምንናል። ያስመለጣል እውነት ላይ የሚሞቱ ሰዎች ውሸት ወደ መቼም ቢያደግ ይህ ቤት ቢያክል እንደ ፊኛው አንድ ቀን ይተነፈሳል፣ ይጠፋል። ትንሹ እውነት መጨረሻ ቦታ የእሷ ነው። እስኪ እግዚአብሔር እውነት ነው ብሎት የእውነትም አምላክ ነው ብሎት ንጉሥ፣ ውላል ቀጭን ትዕዛዝ አዘዝ። ማን የሰማ ሲድራቅ ሚሳቅ አብድናጎ እየሰሙ ነው የእቶን እሳት። በዚ እቶን እሳት ማለት አንዱ ጊዜ ስነድ ራሱ ትልቅ እሳት ነው። ከነደደ ያለ ሰባት እጥፍ እንዲነድ አዘዝላል። እየሰሙ ሚገቡ እሳት ውስጥ ነው ወንድሞች፣ እሳት ውስጥ እንድትገባ ኮ ነው። እጅና እግር ታስረ ከነ ማጎናጸፋ ከነ ያላቸው ልብሳቸው ሊገቡ ነው። እየሰሙ ታዘዘ፣ እየሰሙ አሰሩ፣ እየሰሙ ጣሉ። እነሱ የጣላቸው ሰዎች እሳቱ ካቅም በላይ ስለነደደ የእሳቱ ወላፊን ምን አድርጋቸው? ያዛቸው፣ ገደላቸው። ምክንያቱ የወረወሩ ናቸው የሞቱ የወረወሩ ከሞቱ። የገቡሲ እሳት ውስጥ የገቡ ግን ሰዎች ሶስት ነበሩ። ሲመለከት ግን አራቱ ንጉሱ ምን ሆነ ደነገጠ። ምን እየተፈጠረ ነው አለ። ማጂክ ነው፣ አይነ የተለወጠብኝ ወይ ሰዎች አላቸዋል። ሰዎች አሉ። ጸጉራቸውን ከምንም ነገር አልተነካም። እሳት ውስጥ ገብተ የጸጉር ቁጥሩ ራሱ ያልተነካ ልብሳቸው ምንም ሳይነካ እሳት ውስጥ ነበሩ። አይታቸዋል የወንጌል ኃይል የሚባል ታንጂ ብል ሚራክል ይሄ ነው። ዝም ብሎ ሳይገባ ወንበራ አትስበር ወንድሜ፣ ወንጌል እሳት ውስጥም ያሻገራል። የዝጋብር ሙላት ከሞላቢ እኮ ጥይት ተኮሱበት አይመታው። ክላሽ እንደዚህ አድርጎ ሲተኮሱብ ጥይት አይተፋው። በዚህ አይን እኮ አይታቸው። በእናንተ ዘመን ላይ አላያችሁ። እንደ ካትር ኩንማን በነበረች ጊዜ ሆሊ ስፒሪት ከተማ ሼክ ሲያደርግ አደ እንዴ! በዚህ አይን ያዩ ሰዎች እንዴ! አልኩ ሰዎች እንደሞቱ ሰው ሲሆን ፍርድ ቤት መወሰን እስከማይችል ዳኛ እስክርቶ መያዝ እስከማይችል ድረስ ስ ታንጅ ብል ምራከል። ዳኛ እስክርቶ መያዝ እስከማይችል ድረስ ለመወሰን እንደዚህ ለመምታት ሊመታ ስል ሌላ ቦታ የሚመታበት ታንጅብል ታንጅ ብል ምራከል። እዚጋበሬ የሚጸለው አምላክ የሚታገለግሉ አምላክ ብታቁ አሮፕላን እስከሚሼክ እስከሚያደርግ ድረስ ፕሌን ፓይለት ፕሌኑ መንቀሳቀስ እስከማይችል ድረስ ስብሰባ ተሰብስበው እስከሚበተን ድረስ እንደ መንግስት ደረጃ የተሰበሰበ ስብሰባ ሁሉ ሰው ወንበረ ወንበር ለተንከባለው ስተኛ ፓርላማ የሚበተን መንፈስ ቅዱስ ነው። ፓርላማ ላይ ቁጭ ብሎ አሁን ዛሬ ላይቭ ካለ የሆነ ስካት ያለ ሰው ካዘዘ ፓርላማ ይበጠበጣል። በምን ማንም ማንም አይናገርም ባለበት ቦታ ይተኛል። ካሜራ ማንም ተኝቷል፣ ሌሎችም ተኝቷል። ማንም ማንም አይቀርጽም። ሁሉ ፈንት ፈጥሯል። ከአምስት ሰዓት በኋላ ሰነቃ ሰዓቱ አልፏል፣ ላይቭም ተቋርጧል። እንደዚህ ብሎ ማዘዝ የሚችል ኦቶሪቲ ነው ሆሊ ስፒሪት እሳት አነካ ማለት እሳት የፈራ ሰዎች ማለት እሳት ፈራቸው። አንዳንድ ሰዎች አገልጋይ ነኝ ካላችሁ ጌታ እንደዚህ ለኛል ካልክ ብቻ ነው። ስትራቅ መሰለቀ ብትነቆ ኮትን ቢት አይናገርም። ደ ቢሊቭ ኢን ዚስ ሚራክል ኦፍ ጋ ቢያድንም እንኳ ባድንም አቋማችን አንድ ነው። አሜን በሱካል አትገረፍም። በዝጋ ብር ቅባ ትገረፋል። በበሽታና በካንሰር በኤች አይቪ አትመታም። የእሳት ነፃ ያወጣል። የኢሳት ቀንበር ይሰብራል። መንፈስ ቅዱስ ሪሊ ታንጂብል ሆሊ ስፒሪት ካጣችሁ በእናንተ ህይወት ላይ በጣም ከባድ ሚስቴክ አለ። ሪሊ ደስታ ግን ያለው ሆሊ ስፒሪት ውስጥ ነው። ለምን ፈጠርከኝ፣ ለምን ጠራኝ፣ አላማ ምን በነላ አለ ብለህ ታውቃለህ? እስኪ እዝጋቤ ጠይቁ። ወይ በራእይ ተናገር፣ ወይ በእዝጋቤ ሰዎች ተናገር፣ ወይ በቃል ተናገረኝ። ምን እንዲሆን ትፈልገኛለህ ብለህ ጠይቅ እዝጋቤ። እዝጋቤም ፈራማ አንተ ማድረግ የፈለገበት ቦታ ሌላ ቦታ ሆነ ይችላል። አንተ ግን የለፋለህ ሌላ ቦታ ሆነ ይችላል። እዝጋቤ ሁል ቀን ታሪክ ይሰረኛ ታሪክ። ምን ታሪክ? ቤት ግዛት፣ ነው መኪና ነው፣ እኮ ቀላል ነው። ቃፉ እኮ ነው እኮ በጣም ቺፕ ሲምፕል ነገር ነው። ከዛ የሚበልጥ እኮ የዝጋብር መንፈስ እኮ መናፈቃል። ከእኔ ምን ትፈልጋለህ ጌታ ሆይ በል። እስኪ ጠየቁ። ዝጋብር ምን እንደሆነ የፈጠርከኝ በሉ። አንተ እኮ አላማ በዚህ ምድር ላይ ስትመጣ እያንዳንዳችሁ አላማ አላችሁ። ያለ አላማ ድንጋት የተፈጠረ ሰው የለም። አንቴና የዝጋብር አላማ ስላልተገናኘ ሆን ይችላል የምትንከራተተው። መንፈሳዊ ነገር ካላደገ የወንጌል እውነት ካልገባ ሆሊ ስፒሪት ካልገባ መንፈስ ቅዱስ ካልነካ አንተ ሁሌ እንደ ትላንቱ ከሆንክ እንዴት ነው የምትለወጡ? እዝጋብር የሚጸልኝ ነገርና አንተ እዝጋብር ከአንተ የሚፈልገው ነገር ታውቃለህ። ግን እዝጋብር እኮ ፋሽን አይደለም እንደ ልብስ የሚቀያየር አይቀያየርም። እዝጋብር የአብርሃም አምላክ ነው። እዝጋብር የይስሐቅ አምላክ ነው። እዝጋብር የያዕቆብ አምላክ ነው። ዛሬም ያስደንቃል። እስኪ ኃይልና ስልጣን አለ እኮ ኃይል እስከምትቀበሉ ድረስ ከኢየሩሳሌም አትውጡ። ያለበት ምክንያት ምንድን ነው? ሰው ኃይል ካለ አይሸነፍም። ወደ ቤት መቅደስ ማሄድ ማለት እኮ በቃ ሱፍን ለብሳለ ጸጉር እናበጠራለ፣ በቃ ይሄ አደለም እኮ ኃይል ከሌለ እኮ ትስለቻል። ቸርች ማሄድ እኮ ያስጠላል፣ እጅ እጅ ላለ ሁሉ ነገር። የእግዚአብሔር መንፈስ ካለብህ ግን ያለ ቸርች መኖር አትችልም። እንደ ዳዊት ጠዋት ቸርች ቅዱስ ቅዱስ ቅዱስ። ምክንያቱ ምንድን ነው? የነካው ነገር አውቀዋለሁ፣ አለ ዳዊት። አንዳንድ ሰዎች መነካትም አይፈልጉም። ከዛስ ተነክቻ አለው ላሉ አንተ ወርድ እኮ እያለቅ ነው እንደዛፊ ልትወርቅ ነው እንደዚህ ሆነ እኮ እያለቅ ደርቅ አለ። አሁን ልትወርቅ ነው ደርቅ አለ። አልቃል ፋይናል ላይ ነው ያለው። እያለቅ እኮ ተመለስ ወደ እግዚአብሔር፣ ወደ ዙፋኑ ተመለስ። በመቀደሱ ስርውን የተፈጠርክበት ነገር ይወቅ። ሁሉ ነገር ጠፊ ነው። ገንዘብ ጠፊ ነው። ወርቅ ጠፊ ነው። ምንም ጠፊ ነው። ቀሪ የእግዚአብሔር መንፈስ ብቻ ነው አንተ ጋር መንፈስ ቅዱስ አንተ ውስጥ ካለው ከልጅ ሰባ ዕድሜም ድረስ ሰማና መቶም ድረስ በዚህም ምድር ላይ እስካለ ድረስ እግዚአብሔር ይሰራባል። ሞዴል የማልፍ ሁሌ አዲስ የሆነ ነጭ ፊትም አዲስ፣ ጥቁር ፊትም አዲስ፣ ቀይ ፊትም አዲስ፣ በተማረ ሰው ፊትም አዲስ፣ ባልተማረ ሰው ፊትም አዲስ፣ ሞኝ ፊትም አዲስ፣ ሀብታም ፊትም አዲስ የእግዚአብሔር መንፈስ ብቻ ነው።

እግዚአብሔር እረኛዬ ነዋል፣ 23 1 ላይ እግዚአብሔር እረኛዬ ነው የሚያሳጣኝም የለ። እግዚአብሔር ሲመራ ምንም አታጣ። ዛሬ የሰማይ በሮች ተከፈተላችሁ። የሰማይ በር ተከፈተ ብሉት! እግዚአብሔር ያሻግረኛል ብሉት! 2025 26 27 30 always over the minds